አሰላሙ ዓለይኩም ወረህመቱላህ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ዛሬ እንደተለመደው በአዳዲስ ነገር ብቅ ብያለሁኝ። ዛሬ ቀኑ አፕሪል 10 2025 ከሚስ ነው ወይም ሀሙስ እንግዲህ፣ አዲስ ነገር በየት በየት አለ የሚለውን የምነግራችሁ ይሆናል። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን እስከ መጨረሻ ላይክ እያደረጋችሁ ተከታተሉ። ዛሬ በሁሉም ቦታ አዳዲስ ነገር አለ። ላይክ እያደረጋችሁ እንግዲህ አብረን የምንከታተል ይሆናል ማለት ነው። አንድ የምላችሁ ነገር 21 ካራት የባህሬን ወርቅ ስገዙ ሁልጊዜ ግዜ ምን እንደምነግራችሁ ሁላው ላይ ጽሁፍ አለ። በትንሿ ስለሆነ ብዙ ሰው ጽሁፉን ልብ ብሎ አያየውም ማለት ነው። የባህሬን ወርቅ አንደኛ በመልክ ያስታውቃል። ሁለተኛ ደግሞ ጽሁፍ አለውላው ላይ ማለት ነው። ስለዚህ ልብ ብላችሁ ብዙ የምታውቁ ልጆች ታውቃላችሁ፣ የማታውቁ ደግሞ ያው ለማወቅ ሞክሩ። ወይንም ደግሞ ስትገዙ የሚያቅ ሰው ጓደኞቻችሁን ከእናንተ የተሻሉ ካሉ የሚያውቁ እነሱን ይዛችሁ ከዳችሁ ሳትበዙ፣ አንድ ወይም ሁለት ሆናችሁ ማለት ነው። ያው መቼም ጓደኛ ስትይዙ ሁለት ትሆናላችሁ አይደል? እንደዛ ሳት በዙ ሶስት አራት ሳት ሆኑ ሄዳችሁ ግዙ እላችኋለሁ። እና ብዙ ጊዜ ምን አለ መሰላችሁ አሁን እዚህ ጅዳ ተፍትሻለ እኔ ባለፈም ተፍትሻለ ብዬ ሰርቼ የሆነ ኮመንት አይሁን ሁል ጊዜ ነው እንደ ተፍትሽ የሚል ኮመንት አይቼ ግርሞኛል። አንድ ሰው ተጠንቃቆ ሲላችሁ ለራሳችሁ ነው ለማንም አይደለም። ስለዚህ ባለፈው በዋዲ ላይ ገብተው ምን ያክል ባስ ሞልተው እንደሄዱ እኔ ሳልሆን ብዙ ሰዎች ራሱ እያወሩ ነበረ ሰይድ ባህላዊ እና ዘመናዊ አልባሳት መሸጫ ታወቃችሁ ሰይድን እሱ ለራሱ በቲክቶክ ተናግሯል እባካችሁ ተጠንቀቁ እያለ ይሄ ለማን ነው ለናንተ ነው እኮ መውጣት ለምታበዙ ልጆች ማለት ነው ስለዚህ አንድ ሰው እንደዚህ አትሆኑ ሲላችሁ ምክር ነው ለራሳችሁ ነው የሚሰማ ሰው ይስማ፣ የማይሰማ ሰው እንግዲህ መብቱ ነው። እና ወዶችዬ፣ እኔ ትላንትም እየሰማሁኝ ነበር። በዚህ ጉዳይ ተፍትሽ እንዳለ ሰምቻለሁኝ። እና ጥንቃቄ አድርጉ። እኔ እንደዚህ አይነት ነገር እናንተ የሚጠቅም ነገር ከሆነ አሁንም፣ ነገም፣ ተነገወዳም እናገራለሁኝ። እኔ ምን ጥቅም አገኛለሁ ታዲያ? ተጠንቀቁ እንዲኩኖ የምለው ያለ ምክንያት አይደለም። እራሳችሁን ጠብቁ። በመቀጠል እንግዲህ ቀጥታ ወደ መጣሁበት እገባለሁኝ። አንድ ግራም 24 ካራት ወርቅ በሪያድ ከተማ 433 ሪያል እየተሸጠ ይገኛል ማለት ነው። 22ቱ ካራት 1 ግራም ወርቅ 403 ሪያል እየተሸጠ ይገኛል ማለት ነው። 21ዱ ካራት 389 ሪያል እየተሸጠ ይገኛል። 18ቱ ካራት 343 ሪያል እየተሸጠ ይገኛል ማለት ነው። ይሄ በሪያድ ያለው የወርቅ ዋጋ ሲሆን ጠይፍ ላይ 1 አንድ ግራም 24 ካራት ወርቅ 373 ሪያል እየተሸጠ ይገኛል። 22 ካራት 342 ሪያል እየተሸጠ ይገኛል ማለት ነው። 21 ካራት 328 ሪያል እየተሸጠ ይገኛል። 18 ካራት 283 ሪያል እየተሸጠ ይገኛል። አያችሁት ልዩነቱን። 18ቱ ካራት እንግዲህ ከ22 ቱም ከ24 ቱም ከ21 ቱም ማለት ነው፣ ምን ያክል እንደሆነ 300 እንኳ አልገባም። ስንት ነው ዋጋው? 283 ሪያል፣ በጣም ርካሽ ነው 18ቱ ማለት ነው። በጠፍ ያለው የወርቅ ዋጋ ሲሆን እንግዲህ ጆርዳን ላይ 1 ግራም 21 ካራት የባህሬን ወርቅ ያው ባለፈ 59 ብያችሁ ነበር። ዛሬ ደግሞ አሁንም ቀንሷል 59 ያው ነጥብ 50 ናት ማለት ነው። 50 ሳንቲም ቀንሶላችኋል። ጆርዳን ያላችሁ ሁሉም ቦታ ኢንሻአላህ ይቀንሳል ውዶችዬ። ያው እንግዲህ መዲና ላይ 1 ግራም 21 ካራት የባህሪን ወርቅ 330 ሪያል ነው። እንግዲህ ይህ ትክክለኛ መሸጫው የግራማ ሂሳብ ብቻ ናት ማለት ነው። ጀዛን ላይ 1 ግራም 21 ካራት የባህሬን ወርቅ 327 ሪያል ሲሆን አባሃ ላይ 1 ግራም 21 ካራት የባህሬን ወርቅ 324 ሪያል ነው። ከሚስም እንደዛው ነው፣ ተመሳሳይ ነው። የአንድ ብር ልዩነት ነው፣ ያው ተመሳሳይ ነው ማለት ነው። ጉዳዮች ይሄ ጅዳ ላይ 1 ግራም 21 ካራት የባህሪን ወርቅ 328 ሪያል ነው። ይሄ እንግዲህ መሸጫቸው የግራማ ሂሳብ ብቻ ናት የመስነያ የደሪባ ሳይጨመር ማለት ነው። የደሪባ የታወቀ ነው። የመስነያ የታወቀ ነው። የመስነያ በርግጥ ይህን ያህል ተብሎ ተመን የለውም፣ የደሪባ ነው እንጂ ማለት ነው። ብዙ ልጆች ስለ ደሪባና ስለ መስንእያ ግልጽ አድርጊልን ትሉኛላችሁ በየኮመንቱ ማለት ነው። እኔ ሀቂቃ ስለ ደሪባና ስለ መስንእያ ሳልናገር ያለፍኩበት ቪዲዮ አለ ብዬ አላስብም። ሁልጊዜም ጊዜም እየተናገርኩኝ ነው የማልፈው፣ እያብራራሁ ነው። እንዴት እንዳልገባችሁ አላቅም፣ ግን ኢንሻላህ እናንተ ካልገባችሁ ጠይቁ፣ እኔም ደግሞ በቻልኩት አቅም ለማስረዳት ትሞክራለሁ። ነገም ተነገ ወዳ መጠየቅ መብታችሁ ነው መመለስ ደግሞ ግዴታ ነው። አብሽሩ ማለት ነው። እመልሳለሁ የቻልኩትን፣ የማቀው እና ወዶች፣ ይሄ ያው በኢማራት ያለው የወርቅ ዋጋ በሳኡዲ ያለውን እየነገርኳችሁ ይገኛል ማለት ነው። ኢማራት ላይ አንድ ግራም 21 ካራት የባህሬን ወርቅ 313 ድርሃም እየተሸጠ ይገኛል። 22ቱ 328 ድርሃም እየተሸጠ ይገኛል ማለት ነው። ሀያአራቱ ካራት ሶስት መቶ አምሳ አምስት ድርሃም እየተሸጠ ይገኛል። አስራ ስምንቱ ሁለት መቶ ስልሳ ዘጠኝ ድርሃም እየተሸጠ ይገኛል ማለት ነው። ይሄ ኢማራት ላይ ያለው የወርቅ ዋጋ ነው ማለት ነው። እና ወዶችዬ መለስ ስል እንግዲህ መካ ላይ ያልነገርኳችሁ የወርቅ ዋጋ ከጅደጋ የአንድ ብር ልዩነት ልዩነት ነው፣ ሌላ የለውም ተቀራራቢ ስለሆነ ነው ማለት ነው። ጅዳ መካ ይሄ ሳውዲ አረቢያ ላይ ሁሉም ከተማ የአንድ ብር የሆለብር ልዩነት ናቸው። አሁን ላይ ባለፈ ነበረ በጣም የተራራቀው አሁን እየተቀራረበ ነው ማለት ነው። ኢትዮጵያ ላይ እንሻላ ቪዲዮ ሰራላችኋለሁ። ኢትዮጵያ ያላችሁ እንግዲህ ጠብቁኝ በትግስት ማለት ነው እና ወዶችዬ በ አሜሪካን 1 ግራም 21 ካራት የባህሪን ወርቅ 85 ዶላር እየተሸጠ ይገኛል ማለት ነው። አሜሪካን ላይ ኳተር ላይ 24ቱ ካራት 1 ግራም ወርቅ 30ቶ 353 ድናር እየተሸጠ ይገኛል ማለት ነው። 2 22ቱ ካራት 321 21 ድናር እየተሸጠ ይገኛል። 21ዱ ካራት ደግሞ 313 ድናር እየተሸጠ ይገኛል ማለት ነው። እና ዶላር ዶላር አልኩኝ፣ ምን ነው ወደ አሜሪካን ሊወስደኝ ነው መሰለኝ። ምን ትላላችሁ? ልክ አድርጎ አሜሪካን ቢወስደኝ እና ወዶችዬ አውስትራሊያን አንድ ግራም 21 ካራት የባህሪን ወርቅ አ 143 ዶላር እየተሸጠ ይገኛል በአሜሪካን ማለት ነው። ይሄ የዛሬው የቀን ውሎ ነው። ኦማን ላይ አንድ ግራም 24 ካራት ወርቅ 36 የኦማን ሪያል ነው ማለት ነው። 22ቱ ካራት ሰላሳ አምስት ሪያል እየተሸጠ ይገኛል። 21ዱ ካራት ሰላሳ አንድ ሪያል እየተሸጠ ይገኛል ማለት ነው። ይሄ በኦማን ሪያል ነው። የኦማን እና የሳውዲ ሪያል ልዩነት አለው በነገራችን ላይ ማለት ነው። የኦማን ሪያል በጣም ብዙ ነው በሀገራችን ሲመነዘር እና ውዶችይ እንግዲህ ዛሬ ይህንን ይመስላል። ጀርመን ሀገር በጀርመን ሀገር ያው ያለውን የወርቅ ዋጋ አሳውቂያችኋለሁኝ አንድ ግራም ሀያ አንድ ካራት የባህሪን ወርቅ ሰባ ዘጠኝ ይሮ ነው ማለት ነው። ጀርመን ላይ እንግዲህ በየሁሉም ሀገር እነግሬያችኋለሁ የቀረው ኢትዮጵያ ነው። ኢትዮጵያ ደግሞ ኢንሻላህ፣ ኢትዮጵያ ያላቸው ልጆች ታገሱኝ፣ ይዤ የምቀርብ ይሆናል ማለት ነው። በሁሉም ሀገር መስራት እሞክራለሁ። ከእናንተ የሚጠበቀው እኔን ከጎን ሆናችሁ ማገዝ፣ ማበረታታት ላይክ እና ሰብስክራይብ እያደረጋችሁ ለየጓደኞቻችሁ ሰብስክራይብ እንዳደርጉኝ ሼር እያደረጋችሁ ካገዛችሁ እኔ ለእናንተ ጥሩ ጥሩ ነገሮችን ለማቅረብ ሞክራለሁ እና ወደሴ በነገራችን ላይ አንድ እህቴን እንደዚሁ የቻናሌ ተከታታይ ናት ቤተሰቤ ናት እና የሚገርማችሁ መንደር ሄጄ አገኘኋት እውነት ማለት የምታቀኝ እንደዚህ ወርቅ ሳስተዋወቅ ነው። በአካል አታቀኝም እኔም አላውቃትም። ያው እኛ ሰብሰብ ስንል ወሬ እናደራለን አደል ሴቶች። እዛ ስናወራ እንደዚህ በወርቅ የተነሳ እንደዚህ የሆነች ልጅ ያለች እኮ ዜድ ገጠሪዋ ምትባል እንደ በጣም ወርቅ ታቀርባለች፣ ጥሩ ጥሩ እያለች እዛው ቁጭ ብዬ እኔን ታሞግሳለች። እና ከዛ ጓደኛ እሷ እኮ ናት አለች እና ወዶች አዎ። እና በጣም ነው ማመሰግነው ሁላችሁንም። ከዛ ደስ አላት። የምር በጣም ደስ አላት። እኔም ደስ አለኝ። እውነት ለመናገርና ይህን የምላችሁ ምንድነው፣ አንዳንድ ጊዜ በቃ የሆነ ደስ የሚላችሁ ነገር አለ። ጥሩ ነገር ስትሰሩ ያኔ ሰዎች አበረታቷችኋል። መጥፎ ነገር ስትሰሩ በዛው ልክ ደግሞ እናንተ ለራሱ ያ የሚሰራው ሰው ይሸማቀቅበታል። አንቺ እንደዚህ አድርገሽ አንቺ ምናም። እኔ አሁን ከጎን ሆኜ እየሰማዋቸው ነበረ፣ እንደዚህ ስለ ወርቅ ሲያወሩ ማለት ነው። ወላ የሆነች ልጅ ያለች እኮ እንደው በጣም ጥሩ ጥሩ ነገር ታቀርባለች። ስትራ ማነው ስሟ አለች፣ አትጓደኝ ዜድ ገጠሬዋ ነው ስሟ። አለች አታውቀኝም። እንግዲህ እሷ የሚገርማችሁና ያው በዙ እንደናንተ ስለምትከታተለች ስለምታከብረኝ ምናምን ነው። ከዛ እኔ ነኝ ስላት በጣም ገረማት እሷ። ለራሱ እኔም ደስ አለኝ እላችኋለሁ። ሁላችሁንም እዚህ ጋር አመሰግናለሁ። አላህ ያክብርልኝ፣ ውዶች እያ ላይ ጠብቃችሁ ባላችሁበት ሁላችንንም ያሰብነው ተሳክቶ ለሀገራችን ያብቃን ያ ረብ።